ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው እንግዲህ አንዳንድ ሚስጥር ማለ ቤተሰብ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዳኒ ለምን ቅድሞ እንደገባ አዲስ መረጃ አለኝ ማለት ነው ቤተሰብ። በቅድሚያ ግን ትናንትና እንግዲህ ሩታ አብርሽ ጽጌና ሜሪ በሰሩበት ቪዲዮ ይሳቅም አለበት በሱ ቪዲዮ ላይ አንዳንድ አስተያየት ልስጥበት ማለት ነው። በመጀመሪያ ፅጌ እንግዲህ ክሎሮክስ ጠጥታለች ብለው ያንን የሚያክል ክሎሮክስ እንግዲህ ከጠጣችው ያው ወተት እየጠጣች ነበረ። በሮን ሳፍት ሲያደርጉት ተከፈተ ማለት ነው እና ፅጌ እንግዲህ ክሎሮክስ የሚያክል ነገር ጠጥታ ነገር ግን ያው በወተት እንግዲህ መልሶላታል፣ አልሞተችም። ነገር ግን እኔ በጣም አንዳንዴ የእውነት ይመስለኛል። እውነት ለመናገር እውነት ነው ብዬ ስጨርስ ደግሞ ካሜራ እንዴት የሰውን ያክል ነፍስ እየጠፋ ያለ ካሜራ እንዴት አንድ ሰው ያ ካሜራ ማኑ አይደነግጥም? እንዴት ነው ኢትዮጵያ ያለ ህዝብ ተቀያይረን አልበል ማለት አንድ ሰው እንኳን የሰው ሰው ያክል መርዝ ጠጥቶ ቀርቶ የምናነሳው የምናስቀምጠው ነው የሚጠፋብን የሆነ ነገር ወደቀ፣ ተገጨ እንኳን ከተባለ ማለት ነው እና ክሎሮክሱን ቀጥታው እዚህ ጋር ስትወድቅ አለ አይደል? ብቻ ብዙ ነገሮችን ስሰራ ካሜራማኑ ግን ከክላሳቸውም ሳላም እየወጣ ቪዲዮ እየቀረፀ ነበረ። እና ይሄን ይሄን ሳይ ይሄ ነገር ድራማ ነው ብዬ አስባለሁ። ነገር ግን ክሎሮክሱን ደግሞ የእውነት ጠጥታው ነው ወይ ብዬ ሳስብ ይሄ ነገር እውነት ነው እንዲላለሁ። በእርግጥ እውነት ሊሆንም ይችላል ብዬ አስባለሁ። ምክንያቱም አሁን ለምሳሌ ጽጌ ዳኒን ብላ የሄደችው እንግዲህ በእርግጥ ለሩታና እንግዲህ ለአብረሽ ሰርግ ነው ብለው ነው የተናገሩት። ነገር ግን ያው ዳኒ እንደምትወደው ብዙ ጊዜ ነግረዋለች። እሱ ግን አልተረዳትም። ከሜሪ ጋር ሆኗል። ከብዙ ሴቶች ጋር የሆነ ጽጌን በጣም አናዷታል ማለት ነው። ዳኒ በእርግጥ ሁኔታው ያናድዳታል። ነገር ግን ይሄን ያህል መርዝ የሚያስጠጣ አይደለም። አንዱ ወንድ ልጅ በቃ አልፈልግሽም ካለ አልፈልግሽም ነው ማለት እየደጋገበ ይሄ ነገር በጣም ተደጋገመ እና ዳኒ ደግሞ በዛ ሰዓት ተዱባይ ስትመለስ፣ ጽጌ አብሮ አደግህ ነች፣ የልጅነት ነች። ፍቅር እንኳን ባይኖርብህ፣ ልክ እንደ እህት እንኳን ብታያት፣ ቢያንስ ይዛሀት ነበር መምጣት ያለብህ። እሷ በጣም አንተን ነው የምታውቀው። ሁሉም ብታውቃቸውም እነሱን በቅርብ ነው የምታውቃቸው። ነገር ግን አንተን ከልጅነቷ ጀምራ ታውቅሃለች ና እሷን በፍጹም ትተህ መሄድ የለብህም ብዬ ነው ማስበው ከሰሩት አንፃር ማለት ነው። ሲጀመር ደግሞ ጽጌ ማለት ራስሽን የምትች ብዙ ነገሮችን የምታውቂ ልጅ ነሽ። እንኳን ሌላው ባለፈ ብቻሽን ከአዲስ አበባ ዱባይ ሄደሽ ተዝናንተሽ የተመለስሽ ልጅ ነሽ። እንዴት ነው ዳኒ ትላንትና ትቶኝ ከዚህ ከዱባይ ኢትዮጵያ ገብቷል ብለሽ አንቺ እዚህ ጋር ራስሽን እስከ ማጥፋት ድረስ የምትደርሹ ምን ለማለት ነው ማለት ምን ለማስተላለፍ ነው የሞከራችሁት? በጣም ግራ የሚያጋባ ነገር ነው። ምክንያቱም አንድ ሴት ልጅ ፍቅረኛዋ ወይ ደግሞ የምትወደው ልጅ ኤምቢ ሲል ወይ ደግሞ ትቷት ሲሄድ መርዝ ተሰጣ ማለታችሁ ነው። እኔ የምታስተላለፉት ነገር በእውነት ለመናገር ሁሌም ግራ እንደገባኝ ነው። ነገር ግን ትናንትና ያስተዋልኩት ነገር ቢኖር ያው ሰሞኑን እንግዲህ ብዙ ውጪዎችን ስላወጡ ቻናሉም ቀዝቀዝ ስላለ መታመን ግዴታ፣ እንዲታመሙ እንደዚህ ማድረግ ነበረባቸው። ፅጌ በነገራችን ላይ ከብዙ አርቲስቶች ጋር ፊልሞችን ሰርታለች። የተለቀቀም አለ ያልተለቀቀም፣ ብዙ ፊልሞችን ሰርታለች ማለት ነው። ከዳኒ ጋር ራሱ ምርጥ ድራማ ጀምራ ነበረ፣ ነገር ግን ያው መሀል ላይ ያቋረጡት ለምን እንደሆነ ባላውቅም መካከል ላይ አቋርጠውታል ግን በጣም ደስ የሚል ድራማ ነበረ። አዝናኝም ነው አስተማሪም ነው የሰሩት ቪዲዮ የሰሩት ድራማ ነበረ። ነገር ግን በመሀል ላይ አቋርጠውታል። ያው አላዋጣም ቢላቸው ነው እና ደግሞ ብዙ ፊልሞችንም ሰርታለች ከብዙ አርቲስቶች ጋር ነገር ግን ግማሹ አልተለቀቀም፣ ግማሹ ደግሞ ተለቋል። ያያችሁታላችሁ ብዬ አስባለሁኝ ቤተሰብ። እኔ ግን ምን እንደመሰረት ታውቃላችሁ በቃ ይሆናል ለ እኔ ራሴ ያሰብኩት ነገር ዳኒ ትቷቸው የመጣው ብዙ ተመልካችም ያለው ነገር ነው ባክ ዳኒ ለጽጌ ቀለበት አድርግላት ቀለበት አድርግላት ዱባይ ላይ ነበር እኔ የጠበቅኩት እንደውም ዱባይ ላይ ሰርፕራይዝ ያደርጋታል ብዬ ነበረ ምክንያቱም ጽጌ ብዙ ጊዜ ፍቅሯን ገልጻለታለች እንደምትወደው ነግረዋለች ስለዚህ ቀለበት አድርጉላት ሰርፕራይዝ ያደርገናል ብዬ አስቤ ነበረ። ነገር ግን አላደረገላትም። ለምን እንዳላደረገላት ይመስለኛል። ይህንን ቪዲዮ ሰርተው የተዝናኑበትን ብር መልሰው ቪዲዮ መስራት አለባቸው ግዴታ። ይህንን ነገር አድርገው ምናልባት ዳኒ ቀድሞ የመጣው ኤርፖርት እኛንም እሷንም ፕራንክ ሊያደርጋት እንደሆነ ኤርፖርት ቀለበት ሊያደርግላት ነው ብላችሁ አላሰባችሁትም ቤተሰብ? እኔ እንደዛ ነው ያሰብኩት። ምክንያቱም ዳኒ ብዙ ጊዜ ፕራንክ ሰብቶናል። ብዙ ጊዜ በቃ አስደምሙናል። ሩታ ፍቅረኛዬ ናት ብሎ ብዙ በጣም ብዙ ብዙ ሜሪ ፍቅረኛዬ ናት ብሎ ዳኒ ምንም ያልሰራው ነገር የለም። በቃ ድራማ መስራት ይችልበታል እንደዚህ እንደፈን ነው እኔ አንዳንዴ ማየው። በቃ አንዳንዴ ራሱ ያስቀኛል እሱን ስመለከት ማለት ነው። እና ይመስለኛል ዳኒ አሁን ቀድሞ የመጣው እኛንም ፅጌንም ፕራንክ ለደርጋቸው ነው ብዬ ነው ማስበው። ምክንያቱም ለአብርሽ ራሱ የነገረው ነው የሚመስለኝ። አሁን እኛ ፕራንክ እየተደረግን ያለነው እኛ ተመልካቾች እና ፅጌ ናት ናት እንደዚህ ቀድሜ ምናምን ኤርፖርት ደስ በሚል አቀባበል ቢቀበላት ብዬ አስባለሁ። ዳኒ ሲጀመር ምናልባት ቪዲዮን ካየኸው ይህንም ቪዲዮ የእውነት ለመናገር እንደ ጽጌ የሚወድህና የሚችላ አታገኝም። ጽጌ ብዙ ጊዜ ትናገራለች። እሱ የሆነ ቃለ መለስ ላይ እራሱ ከሰማችኋት ስልክ እንኳን ስደውልለት አያነሳልኝም፣ ስልክ አይመልስልኝም፣ ከቤት ከወጣ ዝም ነው የሚለኝ ብዙ ለእኔ ሰዓት ጊዜ አይሰጠኝም። አብረን ተቀምጠን እንኳን ስልኩን በመጎርጎር ነው የሚያሳልፈው እያለች ነበረና፣ ጽጌ በቃ በጣም ጥሩ ልጅ ነች። አብራህ ያደገች ነች። ጸባይክን ታውቃለች፣ ጸባዋን ታውቃለ። በጣም ምርጥዬ ልጅ ናት። በነገራችን ላይ ጽጌ አለባበሷን ብታስተካክል በጣም በጣም የምታምር ቆንጅዬ ልጅ ናት። ቆንጅዬ ታዳጊ ልጅ ነች። አለባበሷንም ደግሞ ከጊዜ ጉዳይ ከጊዜ ብዛት ታስተካከላለች ብዬ አስባለሁኝ እና ደግሞ ዳኒ እንደዚህ ሴት ማፈራረክ ምናምን አቁመ ጽጌ ለጽጌ ቀለበት ብታደርግላት ወደ ቁም ነገር ብትገቡ ብዙ ነገሮች መስራት ትችላላችሁ። አንድ ላይ ሆናችሁ ገና ትንሽ ናችሁ፣ የምታድጉ ልጆች ናችሁ። በቃ በጣም ብዙ ብዙ ነገሮች መስራት ትችላላችሁ። ግሩፓችሁ ራሱ በጣም ደስ የሚል ግሩፕ ነበር፣ እነ ቤዚ እነ ማርቴ በዛን ሰዓት አሪፍ ፕራንክ ነበር የምትሰሩት፣ ያዝናናል። በእርግጥ አንዳንዱ እውነት ለመናገር ያ ባሰሩት የሚያስብል ፕራንክ ብሰሩም፣ ግን ደግሞ ያን ጊዜ በጣም የምሰሩት ፕራንክ ነው የምሰሩት። በቃ ሁላችሁም እንደዚህ ማልቀስ የለ እንትን ማለት የለ በቃ ደስ የሚል ነገር ነበር የምሰሩት እና እና ያው ወደ ሌላ ውስጥ ገባችሁና ቲክቶክ መጣና ባለጋችሁና ከዛ ደግሞ እንደገና በአዲስ ቻናል ስትመጡ ያው በሚያሳዝን ሁኔታ የሚያስጠላ የሚያስጠላ ነገሮች ይሰርታችኋል። ነገር ግን አሁንም ከጽጌ ጋር አብራችሁ ብትሆኑ ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ። ዳኒ እንግዲህ እንደምና እኔ እንዳሰብኩት ኤርፖርት ሄደ ሰርፕራይዝ እንደምታደርጋት ተስፋለኝ። ጽግዬን የኔ ውድ የኔ ቀበጥ የሆነት በጣም ነው የምወዳት። ቤተሰብ፣ ይህን ነው መናገር የምፈልገው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ ከልብ አመሰግናለሁ። ባይ ባይ